ሰላም፣ ወደ ቤተሰቦቼ እንኳን ወደ ታዛ ቴክ በደህና መጣችሁ። ዛሬ በዚህ ዓመት ለገበያ የቀረቡትን የሚያስደንቁ በአይን ላይ እንደ መነጽር የሚደረጉ ነገር ግን አገልግሎታቸው ከዚያም ያለፈ እንደ ስማርትፎን፣ እንደ ካሜራ የመሳሰሉትን ፊቸሮች የያዙ አስገራሚ የመነጽር ስማርት ግላስ አይነቶችን እንመለከታለን። እነዚህ በአዲስ ፈጠራ የተሞሉ መነጽሮች ለውበት ተብለው የተሰሩ መገልገያዎች ብቻ አይደሉም በዕለት ህይወታችን ለሚገጥመን ችግር መፍትሄን እንድንፈልግባቸው የሚያገለግሉ ድንቅ መነፅሮችም ናቸው። እነዚህን መነፅሮች ያላቸውን አስገራሚ ጠቀሜታ በዝርዝር እንቃኛለን። ያላቸው ልዩ ፊቸርስ ምንድን ነው የሚለውን እንዲሁ እንመለከታለን። ሌላ ጊዜ የምሰራቸው ስራዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የታዛ ቴክ ቤተሰብ መሆናቸውን አትርሱ። በመጀመሪያ በሜታና ሬባን ትብብር የተሰራውን ሬይባን ሜታ ስማርት ግላስ እንመልከት። ሬይባን ሜታ ስማርት ግላስ ክላሲካል ሬይባን የመሳሰሉትን ስታይሎች በሁለት የፍሬም አማራጮች አቅርቧል። እነዚህ መነጽሮች ሲታዩ ልክ እንደ ተራ የፀሐይ መነጽር ወይንም ሐኪሞች የሚጠቀሙበትን አይነት መነጽር ይመስላሉ። ይህም ምንም ትኩረት ሳይስቡ ቀለል አድርገን ካለምንም ልዩ ትኩረት ልንጠቀምባቸው እንድንችል ያደርጋል። አንድ ጎልቶ የሚታይ ፊቸራቸው አብሮ የተሰራው ካሜራቸው ነው። ፎቶዎችንና ቪዲዮዎችን ለማንሳት የሚያገለግል ሌንስ የተገጠመላቸው ሲሆን እነዚህ መነጽሮች እንግዲህ የሚገራርሙ ፎቶዎችን በሚገርም ኳሊቲ ያነሳሉ። በእነዚህ መነጽሮች ቤት ውስጥ የሚነሱ ፎቶዎች ኳሊቲ የሚያንሳቸው ሲሆን፣ ቪዲዮ በሚቀረጽበት ወቅትም የተወሰነ ብዥታ መታየቱ እንደ ጉድለት ተቀምጧል። ሆኖም ግን ለማህበራዊ ሚዲያ ተስማሚ የሆኑ ፎቶዎችን ማንሳት ይቻላል። እንዲሁም እስከ አንድ ደቂቃ የሚደርስ ቪዲዮ መቅረጽ እንደሚቻልም ነው የተገለጸው። በሌላ በኩል ስለ ኦዲዮ ፐርፎርማንሳቸው እንመልከት። በመነጽሮቹ ሁለት እጀታዎች ውስጥ የተገጠሙላቸው ስፒከሮች ሙዚቃ ለማዳመጥ፣ ፖድካስቶችን ለመከታተል ወይንም የስልክ ጥሪዎችን ለማድመጥ እጅግ አመቺ ናቸው። ይህ ማለት የጆሮ ማዳመጫ ሳያስፈልግ ሁሉንም ነገር መስማት ይቻላል ማለት ነው። ይህም ለዕለታዊ አጠቃቀም አመቺ ያደርጋቸዋል። ሆኖም ግን ጫጫታ በበዛባቸው አካባቢዎች ድምፅ ማጉያዎቹ በግልጽ ለመስማት አስቸጋሪ ሊሆኑባችሁ ይችላሉ። ምንም እንኳን በሀገራችን አገልግሎት መስጠት ያልጀመረ ቢሆንም መነጽሮቹ ሜታውን ኤአይ ረዳት አድርገው ይጠቀማሉ። ይህም በአይን እንቅስቃሴና የድምፅ ትዕዛዞች ይሰራል። እነዚህ መነጽሮች በአሁኑ ጊዜ ከ300 እስከ 400 ዶላር አካባቢ ገበያ ላይ ማግኘት ይቻላል። እነዚህ መነጽሮች አንዱ አሉታዊ ነገራቸው እንግዲህ ባትሪያቸው ነው። በተከታታይ ከተጠቀምንባቸው ለአራት ሰዓታት ያክል ብቻ ይቆያሉ። ይህም በቀን በርካታ ጊዜ መሙላት እንዲኖርባችሁ ያደርጋል ማለት ነው። በተጨማሪም ዋተር ፕሩፍ ስላልሆኑ ዋተር ሬዚስት የማድረግ አቅማቸው ውስን ነው። ስለዚህም በዝናብ መልበስም ሆነ ውሃ ውስጥ መክተት አስቸጋሪ ሊሆንባችሁ ይችላል። በሌላ በኩል ደስ የሚለው ነገር ግን ባትሪያቸው እንዳለቀባችሁ መልሳችሁ ለመሙላት ረዥም ጊዜን አለመውሰዱ ነው። ሌላኛውና ሁለተኛው ደግሞ ኤክስሪል ዋን ስማርት ግላስ ነው። የዚህኛውን ሞዴል አስገራሚ ነገር ስንመለከት በመጀመሪያ የምናገኘው ፊውቸር ተንቀሳቃሽ ስክሪን ከፊታችሁ እንዳለ አስመስሎ ማሳየቱ ነው። ለምሳሌ እንደ ስልካችሁ፣ ታብሌታችሁ፣ ወይንም ፕሌስቴሽን የመሳሰሉ መሳሪያዎችን በኬብል ወይንም በብሉቱዝ በማገናኘት በመነጽሩ አማካኝነት ወደ ግዙፍ ቨርቹዋል ስክሪን የተቀየረ ምስልን ማግኘት ትችላላችሁ። ተመልከቱ። ጌም እየተጫወታችሁ ወይንም ሌላ የምትወዱትን ፕሮግራም አሊያም ፊልምን መነጽር ብቻ በማድረጋችሁ ግዙፍ ተንቀሳቃሽ የሲኒማ ስክሪን ከፊታችሁ እንዳለ ስትቆጥሩት። ሌላኛው ይህን ቨርቹዋል ስክሪን መጠኑና ርቀቱን እንደፈለጋችሁ ማስተካከላችሁ ነው። ርቀቱን ከአራት እስከ አስር ሜትር ድረስ ማራቅም ማቅረብም ትችላላችሁ። ቀደም ብለው የመጡ አብዛኛዎቹ ኤግመንትድ ሪያሊቲ ግላሶች እናንተን ሙሉ በሙሉ በዛ ሪያሊቲ ውስጥ የሚያስገቧችሁ ሲሆን፣ ነገር ግን ኤክስ ሪል መነፅሮች ከዚህ የተለዩና እንደፈለጋችሁ እንደየ ሁኔታው ማስተካከል ትችላላችሁ። ለምሳሌ ፊልም ማየት ከፈለጋችሁ ከፊታችሁ ላይ ግዙፍ ስክሪን በመፍጠር ዙሪያውን ጨለማ እንዲሆን በማድረግ እውነተኛ የሲኒማ ሙድ መፍጠር ትችላላችሁ። ካልፈለጋችሁም ፊልሙን እየተመለከታችሁ አካባቢያችሁን ሊያሳያችሁ በሚችል ሁኔታ ደብዘዝ ያለ ብርሃንን መፍጠር ትችላላችሁ። ስትፈልጉ መንገድ ላይ እየሄዳችሁ ከፊታችሁ ስለምታዩት ነገር በሜታ ኤአይ ትንታኔ እንዲሰጥበት በማድረግ የማታውቁትን መንገድና ቁሳቁስ በመነፅራችሁ አማካኝነት ብቻ ማወቅና መለየት ትችላላችሁ። ገና በማደግ ላይ ያለ ቴክኖሎጂ እንደመሆኑ አንዳንድ እንደ አሉታው የተቀመጡ ነገሮችም አሉት። በዚህም እንደ ኔጌቲቭ የታየው ነገር መነጽሮቹ በጣም ከባድ ባይሆኑም እንኳ ለረዥም ጊዜ ከተጠቀምንባቸው በኋላ የተወሰነ የክብደት ግፊት እንዲሰማን ሊያደርጉ ይችላሉ። ገበያ ላይም እስከ 500 ዶላር አካባቢ ድረስ ማግኘት ይቻላል። ይህም ከሌሎቹ አንጻር ስንመለከተው ውድ ያደርገዋል። በመቀጠል የምናገኘው ሶሎስ ኤርጎ ቪዥን የተሰኘውን ስማርት ግላስ መነፅር ነው። ይህንም ከዲዛይኑ ጀምረን እንመልከት። የኤርጎ ቪዥን ምርቶች ዘመናዊና የሚያምር ገጽ ያላቸው ሲሆን የተለያዩ የፍሬም አማራጮችም እንዲሁ አሏቸው። ባትሪውም ሆነ ሌሎች የኤሌክትሮኒክስ ክፍሎቹን ጨምሮ ሁሉም የቴክኖሎጂ ማቴሪያሎቹ በመነጽሩ ሁለቱ እጀታዎች ውስጥ ይገኛሉ። ይህ ማለት ለወደፊቱ ሞዲፋይ በሚደረጉበት ወቅት ፍሬሞቹ እንዳሉ ሆነው ሌሎች የቴክኖሎጂ ማቴሪያሎቹን ብቻ ማሻሻል ይቻላል ማለት ነው። ስለ ፊቸሮቹ ስንመለከት እነዚህ መነጽሮች እንግዲህ የቻት ጂፒቲ ድጋፍ ይጠቀማሉ። በእነዚህ መነጽሮች ላይ የተጫነውን ቻትጂፒቲ ለመጠቀም መነጽራችሁን ከስልካችሁ ጋር በብሉቱዝ ማገናኘት ይጠበቅባችኋል። ሆኖም ግን ቻትጂፒቲን መነጽሮቹ ላይ ጥቅም ላይ በምናውልበት ጊዜ መነጽሮቹ የሚያወጡት ድምፅ በተፈለገው ልክ አመቺ እንዳይሆኑ አድርጓቸዋል። በሌላ በኩል ዝቅተኛ የሆነ ድምፅ ያለው ስፒከር ያላቸው ቢሆንም የሶሎስ ኤርጎቪዥን ስማርት ግላሶችን በ299 ዶላር ገበያ ላይ ልታገኟቸው ትችላላችሁ። ይህም ከሌሎቹ አንጻር ስንመለከታቸው ዝቅ ያለ ክፍያ የሚጠይቁ ናቸው። አራተኛ ላይ የምናገኘው የኤክስሪል ኤር 2 ፕሮ ስማርት ግላስ ነው። ዲዛይኑን የተመለከትን እንደሆነ ኤክስሪል ኤር 2 ፕሮ መነፅር እንደምታዩት እጅግ የሚያምርና ዘመናዊ ቅርጽ አለው። የዌርፌረር ስታይል ያላቸውን መነፅሮች ስለሚመስል ዲዛይኑ መደበኛ የፀሐይ መነፅር እንዲመስል አድርጎታል።

ሆኖም ግን ስክሪኑ በትክክል እንዲታያችሁ መነጽሮቹ ከአይናችሁ ትንሽ ራቅ ብለው መቀመጥ ይኖርባቸዋል። ቴክኒካዊ ዝርዝሮቹን ስንመለከት ደግሞ በ1020 ፒኤችዲ ሪዞሉሽን ጥርት ያለ ምስል የሚሰጡ እስክሪኖች አሉት። ቀለሞቻቸውና ብሩህነታቸው በጣም ማራኪ ያደርጋቸዋል። ሆኖም ግን ይህ ማለት ለምስል የተመደበላቸው ቦታ የፍሬሙን ትንሽ ክፍል ብቻ ስለሚሸፍን በፍሬሙ ዙሪያ ያለው ብዥታ ለንባብና የመሳሰሉ የሥራ ተግባራት አመቺ አይደለም። የእነዚህን መነጽሮች ሳውንድ ኳሊቲያቸውን ስንመለከት ከፍ ያለና ጥርት ያለ ጥሩ ድምፅ አላቸው። እነዚህን መነጽሮች በመጠቀም ፊልሞችን መመልከት፣ ጌሞችን መጫወትና የመሳሰሉ ተግባራትን በጥራት መከወን ትችላላችሁ። ሆኖም ግን ከውጭ ያለው ብርሃን ከፍተኛ ከሆነ ከውጭ የሚገባው ምስል ትኩረታችሁን ሊጋራ ይችላል። ለዛሬ ያዘጋጀሁላችሁ ይህን ሲመስል፣ ከቪዲዮውም ብዙ እንደተማራችሁ ተስፋ አደርጋለሁ። በቀጣይ የሚለቀቁ ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ቤተሰባዊ ጥሬ ነው። ላይክ እና ሼር ማድረግም እንዲሁ እንዳይረሳ።